በቃ ይሄ ልብስ ምንም አላወልቀውም፣ ከዛሬ ጀምሮ ማለት ነው። ለምን? ይሄ ልብስ ስለብስ ነዋ። አንተ የምትመጣው። እኔ እንድመጣ ትፈልጊያለሽ እንዴ? አይ፣ ማለቴ እኔ አላውቅም። ብቻ የዛኔ ለበስኩት የዛሬ ለበስኩት። እንዳጋጣሚ ሌላ ነበር። ይለብሽ ወይ ነበር። ከዛስ? ከየሩ ልብስ ለምን ትቆጥራለህ እንዴ? ዮዬ፣ እንዴ! አይ፣ እንደው ገረመኛ ገረመኛ እኔ ስገባ ፈዘሽ ካሜራሽ ፈዘዘ ጠረጊው እስኪ ፈዘዘ ቀይቀረብ ለርጓስ አሁንስ ልክ እኔ ስገባ እግርሽን ወደ ላይ አድርገሽ መቀመጫሽ እንዳለሽ የምታሳይ ለምንድን ነው እንደዚህ እኮ አይደረግም እኮ አልገባኝም እንዴት አድርጊ ነው ማሳይልሽ ወይ ታጣምሪዋለሽ ወይ ካሜራውን ታረቂዋለሽ ወይ ምናምን ምናምን ኦኬ፣ እንደዚህ ልበልልህ። አሁንስ ተመችቷል? አይ እኔማ የሚመቸኝ ሶፋው ላይ ብትቆሚ ነው። ብቆም የአሁን ኮ ቆም ያለው እኮ ው ሸቅፍቅፍ አረኩት። እግሬን ራቅ ነው ማደርገው። ወይኔ ደቡ እንዳይታይ ብዚህ ላድርገው መሰለኝ። አንተ ሳቀከኝ ኮ ምን ነው? ዳቦ አለሽ እንዴ? ታዲያ ዳቦ ነው ያለኝ። ያለኝ አልመስልህም? ዘፈኑን አትፊልኝ ባ እኮ እኔ እንደውም አንተ ስትመጣ እኮ ቀንሼ ነው የተቀበሉት የመኪና ምልክት ያለው ከስምሽ ጎን ለምንድን ነው የመኪና የምን መኪና ምኑ ጋር አለ ከስምሽ ጎን መኪና መኪና ልገዛ ነው ማለት ነው የለሽም እንዴ እስካሁን የለኝም መኪና የሚያክል እግር እኮ ነው ያለሽ እና በእግሬ መዞር አለብኝ ቤትዬ። ቴንክ ዩ የእኔ እናት፣ አመሰግንሻለሁ። በቃ ሁሌች የምትሰማው አለ። ያሳዝናል። እኔ ምልሽ ምልልሽ ነበር። አዋው እንትና አትበል እንትን ታፕ ታፕ አድርጉ፣ ታፕ ታፕ አድርጉ እባካችሁ እባካችሁ ታፕታፕ አድርጉ፣ ሼር ኮፒ ሊንክ አድርጉ። ከነጋ መቀመጫ አላየሁም። ይገርምሻል፣ አንዴ ቆመሽ አንዴ እንደ ሞዴልም ስለሚያደርግሽ አንቺ አንዴ ብታሳይ የሆነ ብራይት የሆነ ናይት እንዳሳልፍ ማለት ነው። በእኔ መቀመጫ ነው የምታሳልፈው? አይ የሆነ ቀናችን አሪፍ እንዲሆን ለሊታችን ልትል ነው። ቀኑም አለቀ እኮ ለእኔ ቀኔ ነው ጠንቼ ስለሙል ለአሁን ነው ቀኔ፣ እና እያየህ እኮ ነው፣ ከዚህ በላይ ታዲያ እንዴት? ሶፋው ላይ ቁሚ፣ ና አንዴ፣ ወደ ነው አንዴ አንዴ፣ ብቻ አንዴ፣ እንዴ ኮመቆም ማለት ነው፣ በእውነት አደለም አንዴ አንዴ አንዴ፣ እሺ እሺ፣ በጌ የሚሆንሽ በጌ አይ በጌ አንዴ ተረጋጊ፣ እስኪ ስሜት ያጡኝ። አንዴ አንዴ ምልሽን አድርጊና አንዴ። እኮ ታሸነፍክ፣ በቃ አቆማለሁ። አይ አይ አምስት ደቂቃ ልጠብቅ ምን መሰል፣ እኔ ካሸነፍኩ ደግሞ ማለት ካላሸነፍኩ ቆማለው ማለት ነው። እንደዛ ነገር አይደለም። ከፊት ፊቱ ፊቱ የሚባል ነገር አለ። አንቺ አሁን ከፊት ፊቱ ፊቱ ስላልመጣ ወደፊት እኛ ስላልወደድ ነው። አንዴ ቁሚና፣ ከዛም በኋላ ጌሙን እናስጨምረዋለን። መቆም ብቻ ነው እኮ በቅጣት ይሆን። በቃ አልኩህ አይደል? እንደ ሽማትላንተስ እኔ እንዲያውም እንደዚሁ እኛ የተቀምጪ እኮ አላውቅም። ለአንተ ነው ስለምን አገባኝ። ምንድን ነው ይሄ ዞን የያዘሽ እኮ ነው የሚመስለው። እግርሽ እራሱ እግሬ በጣም ትንሽዬ ነች። እንደ ይሄ እዚህ ጋር ብቻ ነው የእኔ። ትልቅ ግን ቆይ፣ ለምዚህ ነው ምናምን ቂጥሽ ምናምን የምትለው ግን የምር ማለት በዚህ ነው እንትን የምትለው። እኔ እኮ ላልኩሽ እንፈልገሽ እኮ ነው እግርሽን አንገልበሽ እያሳይሽኝ ያለሽ በቂ ጥስ ስለምታስብ እንጂ እንደኔ አይ ነው ያሉት እንደ አንቺ አይነት እንደዚህ ምን፣ አንቺ እኮ ታፋስ፣ እኔ እኮ የለኝም፣ ጭን ነው ያለኝ፣ እዚህ ጋር ነው ያለኝ እኔ። አዎ በአዲስ አበባ፣ በአዲስ አበባ አባባል ምን ይባላል መሰለሽ፣ እንዳንቺ አይነት ሰው ወደ ላህያ ይባላል። ይሁን በቃ። ለመሰለሽ አንቺ አሁን ታፋሽ ነው ትልቅ። ታይ ታይ፣ አታጎምብሽ ታይ። አንቺ አሁን እርግጠኛ ነኝ ብትቆሚ ማለት ነው። ምን አይነት ቅርጽ እንዳለች ላሳይሽ። እሺ፣ ቆይ የሆነች ሴትዮ አለች፣ የሆነች የሆነ ቅርጽ ያላት፣ እሷን ነው የምትመስል። ቆይ ላሳይሽ። ያሳይ ጋይስ ታብ ያደረጋችሁ ታብ ያደረጋችሁ ኮፒ ሊንክ እርግጠኛነጌጠሽ ብትቆሚ ይሄንን ነው የሚመስለው። እርግጠኛ ነው እሱ እኮ ሰው የሰው ጌጣ አደለም። ያሳይኝ እንደዚህ ነው የሚሆነው። ቆይ ላሳይሽ። ልክ ካልሆንኩኝ እኔ ሺህ ብር ቀጣለሁ። ዞረሽ ቁሚ። ይሄንን ነው የምትመስሉ ልክ ካልሆንኩ፣ ወይኔ የምር። እሺ አንድ ሰው አስገባና በእሱ ሰው እንዴ መቶ ሺህ ብር ትላለህ እንዴ? የምር የምር፣ ስትዞር ይሄን ካልመሰልሽ ስልሽ ቂጠሽ እንዲህ ወደ ውስጥ ግብት ካላለ፣ እኔ ይቀጣል። ለምንድን ወደ ውስጥ የሚገባው ያስታውቃል፣ ያስታውቃላለ። እዛ ነው ታፋሽን እንዲህ እንዲምት አሁን አንቺ ምን መሰለሽ ቆይ አልፖሰትክም ቆይ አልፖሰትክም ማለት አልፖሰትከው እየተፖሰተውን ሽ አሳየኝ ፖሰትከው እነዚህ በፊት ማለት የቀጣኸኝ እኔ ጌሙን ለምን ፖሰታለሁ። እኔ ምን ማነሽ እና ነው አንቺ የምፖሰትሽ ብዙ ሴቶች ትፖሰታለህ። ለዛ ነው እ ፖሰ ፖሰቼም አላውቅም። እንዴ የላይቭ ሪካርድ አዎ ሌላ ሰው ነው የሚፖሰትብህ አይ ከልጅ ጋር ትጮት ገላን ስትታጠበ ያህል በመስኮት አሉ። ምን ምን ይነሽ ብዬ ነው አንቺን አሁን ላይቭ ሪከርድ ላይ ላይቭ ላይ ስለገባሽ ነው ደስታ ያለሽ ብዬ ነው። ምን ፖስትሽ? አሁ እኔ በጣም አሁ ታምር ያለሽ ብልህኝን እንዴ፣ በጣም ቆንጆ ነሽ ብልህኝን እንዴ። የሰው ልጅ እውነት ያስጠላል አይባልም፣ ግን አንቺ አታምርም እኔ አዎ አው ፀጉርሽ አሪፍ ነው። ሻሪፍ የጠማው ሰው አሁን ተጠምቼም ቢሆን ካገኘሁሽ ቆንጆ ነሽ ልልሽ ይችላል። ሳክስ ምን ውሃ ነው እንዴ? ውሃ የማለት መጥማት እኔ ልጠጣኝ ነው የጠማው ማለት አዎ፣ አዎ ውሃ ሲጠማኝ ከአግኝተሽን ከሆነ ቆንጆ ነው። ሌላ ሰው ደግሞ አብረሻ ያለ ላይፍ ከፈታት፣ አስጠፊው አስጠፊው፣ ቤት ውስጥ ማን ነው ያለው? ሌላ ሰው ማንም የለም። ለምን መጣለው? እኔ እንዳንቺ አይነት ሴት በጣም እንፈራው እግዚአብሔር። ታዲያ ለምንድን ነው? አንቺ እኮ ሆን ነገር ተፈጥሮ ራሱ እያደረግን እኮ፣ ፌንት ብትሰሪ ትሰብሪብኛለሽ እኮ ይሄም ያክል ታፋ ቅንጥስ ነው የሚያደርግብኝ አንዴ ስታደንቅ አንዴ ስትጥል ምን ሆነ ነው ግን አንዱ ላይ ሆነ እንጂ አረስ እስካሁን አላደነኩሽም እኔ እና እንዴ እስከሆነ አላደነኩ እዚ እኔ የጆን ሲና ያትልዝ ወደኔ ወደኔ ገስ ብልክሽ ምን ምን ልትሆን ነው ወደኔ ገስ ይላል አላኩልሽም ትላንትና ስትልኪ፣ ከትላንት ወዲያ ስትልኪ፣ ዲክላይን ሳረግ ዲክላይን ሳረግ፣ ዛሬ እንዴት ናት ብዬ ላኩልሽ። ከጎንሽ ያለውን ስልክ አስጠፊ፣ እኔ ላይ አይክፈት። ስንት ልጅ ነው ያለሽ? እግዚአብሔር ባህር ዳር ነው አምት ኖሪ ነግረሽኛል። ቀበሌ 15 ነው 16